ሰላም አለይኩም ራህመቱላ፣ እንዴት ናችሁ? ደህና ናችሁ ወይ? ቆይ ስጠፋ ደስ አይላችሁማ? ወላሂ ሰባ ምናምን ሴል እንደዚህ ትወዱኛላችሁ እንዴ? ለምንድን ነው ግን እኔ የቲክቶክ ላይ ስመጣ እንወድሻለን ማትሉኝ፣ ቲክቶክ ላይ ስመጣ ቅጥቅጥ ታረጉኝና ጥፍት ትስል ደግሞ ነው እንደ በቃ ምናምን ትላላችሁ። አሁን ላይ ገስትም ላይ አታዩኝ ምናምን ላይላ መግባትን ማቆም ያለው ቪዲዮማ ሰራም፣ ግን ደህና ነኝ። አልሐምዱሊላህ በጣም ሰላም ነኝ። እውነት ለመናገር የምንነሽ ነው። ስለ ፋኖ የሚሆን የሆነ ነገር አትናገሪ ምናምን የምትሉኝ ያው በፋኖ ውስጥ ምንም አዲስ ነገር ስለሌለ ነው። አዲስ ነገር ሲኖር መተን እንነግራችኋለን። እናንተም ታውቃላችሁ፣ ምንም አዲስ ነገር የለም። እንሻላ አንዳንድ ችግሮችም አሉ፣ ታውቃላችሁ። ከህዝብ እንትን የሚል ነገር የለም። ብዙ ደስ እያለኝ ስል ከመካነ ሰላም ከተፈጠረው ነገር ወዲህ ብዙም ሁሉም ነገር በቃ ደስ እያለኝ አይደለም። ጸርቶ እስከሚመጣ እና ለህዝብ እውነቱ እስከሚጸዳ እኔም ህዝብ ነኝ። እኔ እውነት ለመናገር አሁን ላይ ደስተኛ አይደለሁም። አንደኛ ትግሉ ወደ ሃይማኖት እንትን እንዲል ራሳቸው ስህተት በራሳቸው ጊዜ ስተቱ የኛ ነው። እኔንም ወክል የላውራ እነሱን ከማደርግ እኔንም ወክል እና በራሳችን ጊዜ በማወቅ ባለማወቅም ትግሉ ወደ አንድ እንትን እንዲ አድርገናል። ያም ይሄ የክርስቲያን እንትን ነው። ፋኖ ሙስሊምን አይወክልም ምናም ምናም የሚለው ህዝቡ ውስጥ በተለይ ሙስሊሙ ማህበረሰቡ ውስጥ እኔ ሙስሊም ስለሆንኩኝ ልንገራችሁ ሙስሊሙ ማህበረሰብ ውስጥ ትልቅ እንትን ተጽዕኖ ፈጥሯል። አንደኛ የምታደርጉት መስቀል የምታደርጉት ነገር፣ አንዳንድ የምትናገሩት ንግግር በጣም ይጎዳል። እኔም እንደ ሙስሊም ማህበረሰብ በጣም ብዙ ጊዜ በንግግር ጎርታችሁኛል። እኔ ግን ለማንም ብዬ አደለም ለሰው ብዬ አደለም ፋኖ የሆንኩት ፋኖ ደጋፊ አደለሁም። ፋኖ የሆንኩት ለማንም ብዬ አደለም። ራሴ አማራ ስለሆንኩኝ የአማራ ህዝብ ነፃ መውጣት አለበት ብዬ ነው እዚህ ትግል ውስጥ የገባሁት። ማንም ሰው ምንም ቢል ከዚህ ትግል እኔ እወጣለሁ። ይሄ ትግል ምናምን ብዬ የምወጣበት ነገር አይደለም። እንትን እላለሁ እና ህዝቡ ላይ ትልቅ ጫና እየተፈጠረ ነው። ሁለተኛ ደግሞ እናንተ የምትጠየቁት የምትጠየቁትን ጥያቄ በስነ ስርዓት ለህዝብ መተው ማስረዳት አለባቸው ብዬ አምናለሁኝ። አንደኛ ይሄ ትግል እኔ ቃለሁ። ሌላውን ሰው ማታለል ምናምን ትችላላችሁ። በጣም ብዙ ዋጋ የተከፈለበትን ትግል ሂዳችሁ ለወያኔ ሽጣችሁ ከሆነ መታችሁ፣ በትክክል ለህዝቡ አሳወቁ። እኛ ደግሞ እንደ አማራ ራሴን ወክዬ እኔ ፋኖ ከወያኔ ጋር ከሚሰራ ከብልጽግና ጋር ቢደራደር በጣም ነው ደስ የሚለኝ። ወያኔ ማለት ሰላሳ ስድስት ዓመት ሙሉ በአማራ ህዝብ ላይ ጥላቻን እንትንን ሲሰብክ ኑሮ ሙሉ የኢትዮጵያ ህዝብ እንዲጠራው ያስደረገው ወያኔ ነው። ገዳይ ነው፣ ጡት ቆራጭ ነው፣ እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው እያለ መርዝ ሲረጭ የኖረ ፓርቲ አዝላችሁ መታችሁ እንደዚህ ነው፣ እንደዚህ ነው። ጥላት ሁለት ጥላትን በአንድ መጣል አይቻልም ምናምን እያላችሁ ብትፈላሰፉ እኔ ላይ መፈላሰፍ አትችሉም። እኔ ሱመያ የመጀመሪያ ወቁኝ። እኔ እኮ ወጥቼ የሆነ ነገር ስናገር ትንሽ ነገር እንኳ ስናገር እንደሚከፋቸው አቃለሁ። ወላ አቃለሁኝ ምድር ላይም እንደሚደርስ በጣም እንደምትወዱኝ እንደምታከብሩኝም አቃለሁኝ። እዛ ያላችሁ ልጆች ይሄ የሶሻል ሚዲያውን ግሪሳ አይዶንት ሄር ምንም አይመስለኝም። ለእናንተ ግን የምነግራችሁ ነገር ብዙ ማጽዳት ያለባችሁ ነገር አለ። ህዝብ ላይ ብዙ ጥያቄ ተፈጥሯል። ይሄ ትግል ብዙ ዋጋ ተከፍሎበታል። ከኔ በላይ እናንተ ታውቃላችሁ። ይሄ ትግል እንዲቀጥል ህዝብ እንዲደግፋችሁ ከፈለጋችሁ መታችሁ እውነታውን ተናገሩ። የሆነ ነገር መስጂድ ውስጥ የሆነ ነገር ተደረገ ስትባሉ ሙስሊም ፈልጋችሁ መግለጫ መስጠት ምናምን፣ ይሄ ልክ አይደለም። እኛ የምንፈልገው ይሄ ሙሃ ተዋህዶ ምናምን ወያኔ ምናምን የሚባለውን ነገር በደንብ አጽድታችሁ መታችሁ እንደዚህ አይነት አሰራር የለም፣ በድርጅታችን ውስጥ ከሆነም ደግሞ እውነቱን መናገር ነው። እንዲህ እንዲህ እንዲህ ነው ብላችሁ እውነቱን ተናገሩና ህዝቡም ደግሞ እንደ ድሮ ይደግፋችሁ። ካልሆነ ግን እኔ ከህዝብ ጎን ነኝ። ይሄ ሙሃ ተዋህዶ ተብሎ እንትን የመጣ ፋኖ እንደገና ደግሞ ከወያኔን አዝሎ የሚመጣ ፋኖ አይደለም መደገፍ፣ አይደለም ከእናንተ ጋር ተደምሬ ፋኖ ነኝ ማለት ጭራሽ መስማትም አልፈልግም። ከምንም በላይ ወያኔ፣ ከብልጽግና በላይ ወያኔ ጠላታችሁ ነው። ለማርሀስ ወያኔ ለኢትዮጵያ ህዝብ በሙሉ ጠላት ነው። ወያኔን አዝለህ መቼም አይደለም አራት ኪሎ ደሴ መግባት እንደማትችሉ ቃል እገባላችኋል። ደሴ መግባት አትችሉም፣ ወያኔን አዝላችሁ አይደለም አራት ኪሎ። እናንተም እንግዲህ ያዋጣናል ካላችሁ ቀጥሉ፣ እኛም አለን። እኔ የህዝብ ልጅ ላይ ከህዝብ ጎን ህዝብ የሚፈልገውን ነገር ብቻ ነው የማደርገው። ለአማራ ህዝብ ነው እንጂ ለጥቅም አደ አንዳንዶቻችሁ ደግሞ አላችሁ መቶ ኪሎ መቶ ግራም ወርቅ ለብሳችሁ መስቀልን እዚህ ላይ ጣውላ የሚያክል መስቀል ለብሳችሁ መታችሁ ብዙ ነገር የምትቀባጥሩ በዛ ሰዓት ሙስሊሙ ማህበረሰብ እንዴ ይሄ እኮ እንትን እንትን ነው፣ በቃ የክርስቲያን እንትን ነው ምናምን ብዙ ነገር እንዲፈጠር የምታደርጉት ህዝቡ ውስጥ ራሳችሁ ናችሁ። በዛ ላይ ደግሞ ዲያስፖራው ላቡን ጠብ አድርጎ በየወሩ የሚያዋጣውን ገንዘብ የሆነ አካል እንደፈለገ ይኖራል፣ እንደፈለገ ይዝናናል፣ ዘመዶቹ እንደፈለገ ያኖራል። የሆነ አካል ደግሞ ጫካ ገብቶ ለእውነት እየታገለ ይሞታል፣ ይደማል። ፋኖ ውስጥ የሚደረገውን ነገር ሁሉ እኛ ነቃለን። እኔ እኛ ተሰኑ ነው እንጂ እኛ ነቃለን። ማን ለሀቅ ማን እውነተኛ ታጋይ እንደሆነ ማን ሌባ እንደሆነ ማን ህዝብን እንደሚዘርፍ ማን ገበሬን ገበሬን እንትን ሲል እንደሚውል ግብር ሲያስከፍል እንደሚውል ማን ምን እንደሆነ እናውቃለን። ይህን ሁሉ ነገር ትተን እኛ ነፃ መውጣት ስለምንፈልግ እያወቀ ዶሮ ማታ ነው ምናምን ተረት አልችልም። በነገራችን ላይ እንደወለው ልጅ አይደለሁም እና እንደዛ እያልን እስከ ዛሬ ህሊናችንን ሽጠን እናንተን ስንደግፍ ኖረናል። አሁን ግን የእውነት ለዚህ ህዝብ ህዝቡን የማታከብ ከሆነ የአማራ ህዝብ ታጋይ ነፃ ውጭማ አይደላችሁም። ለዚህ ህዝብ ብዙ ጥያቄ አለ። እኔ እኔም ልነግራችሁ የምችለው በነገራችን ላይ ማንም መቶ ስለ እናንተ እንደዚህ እውነቱን መናገር አይፈልግም። አንደኛ ታስፈራሩታላችሁ። በቤተሰቡ እንደዚህ ካልክ እንደዚህ ነው፣ እንደዚህ ካልክ እንደዚህ ነው፣ ለአመራራችን እንናገራለን፣ ለእነንትና እንናገራለን ምናምን። እንኳን ለአመራራ ከፈጣሪ ውጭ ለማንም ተናገረን ይሱ ማንንም አልፈራ፣ ምድር ላይ ማንንም አልፈራ ብትናገር እኔ ነው የመጥቼ ነው ስልነግራችሁ የምችለው። ለምን እኔ አልፈራችሁም፣ እናንተ የኔ ወንድሞች እንጂ የእኔ አለቃዎች ወይም የኔ እንትኖች ምናምን አይደላችሁም። ራሳችሁን ታውቃላችሁ። አይ የፋኖ አመራሮች ሆናችሁ እንትኖች ከእኔ በላይ ምንም ስልጣን የላችሁም። ሲጀመር እኔ ማንም ማንም አለቃም የለኝ ምንም የለኝ ዳኛም የለኝ ምንም የለኝ እኔን ፋኖ እናንተን ፋኖ እናንተን የያዛችሁትን ነገር እኔም ማየት እችላለሁ። እኔም ታግያለሁ፣ ለህዝቤ ዋጋ ከፍያለሁ፣ ታስሬያለሁ፣ ደምቻለሁ፣ ቤተሰቦቼና ታስሬያለሁ። ብዙ ዋጋ ተካፍተናል። ከእናንተ ቢበልጥ እንጂ ከእናንተ ማያንስ ነገር፣ ለአማራነቴ ወጣቱ እንዲነሳሳት ብዙ ነገር አድርጊያለሁ። ፊት ለፊት ቆሜ ከአብይ ወታደር ጋር ሸሽቼ ጫካ ገብቼ ምናምን አለ፣ ፊት ለፊት ተጋፍቼ የሚከፈለውን ዋጋ ሁሉ ከፍያለሁ። ይሄንን ደግሞ ብዙ ዋጋ የተከፈለበትን እነዳን የሞቱበትን ትግል ሄዳችሁ ለወያኔ ሸጣችሁ ስትመጡ እንዴ! ልክ ናቸው። ሁለት ጥላት እኮ በአንዴ እንትን ማለት አይቻልም። ጭራሽ ደግሞ አሁን ላይ ህዝብ እንትን ልትሉ ጠላትን በጥላት ነው እንትን የሚለው ምናምን እኔ መሀይም አይደለንም። በነገራችን ላይ አንተ ማስተር ካለ እኔ ድግሪ ሊኖረኝ ይችላል። እኔ አረብ ሀገር ስለሆንኩ ወይ ሌላውንትን ስለሆነ ሰውን አትናቁም። እኛም መሀይም አይደለንም። እናንተ የገባችሁበት ኮሌጅ እኛም ገብተን ተምረናል። እናንተ ያላችሁ የትምህርት ደረጃ እኛም አለን። ገብቷችኋል አይደለ? ስለዚህ ማንንም ማንንም ማሞኘት ማታለል ምናምን አይችልም። እውነቷን መታችሁ ለህዝብ አስረዱ። እንዲህ እንዲህ ነው የተፈጠረው እንዲህ ነው በሉ፣ ህዝቡ ይወቅ። ሀያ ትግላችንን እንታገል። ካልሆነ ግን እንደስከዛ ረብ እየተደባበቀ እንደዚህ ነው እንደዚህ ነው ምናምን እና ደግሞ አንድ ነገር ልንገራችሁ አንቺ ፋኖን እየተቃወምሽ ፍቅሩ ኮማንዶ ፍቅሩን እንትን ስትይ ነው የምትይው፣ ምናምን ላላችሁም ኮማንዶ ፍቅሩን ደግፊው አይደለም ኮማንዶ ፍቅሩ ላይ እንዴት እንደዚህ ታደርጋላችሁ? ልክ አይደለም እንጂ ኮማንደር ፍቅሩ ልክ ነው ወይም ሰለሞን ልክ ነው ምሬ ልክ አይደለም እያልኩኝ አይደለም። ሙሉ ድርጅቱን አፋሃድን በሉት፣ አፋ ባሃ ሙሉ የፋኖ ድርጅት ልክ አይደለም ያልኩትኝ እኔ እየነጣጠልኩኝ ወይ ግለሰብ እንትን እያልኩ አይደለም። ይሄ ትግል ልክ አይደለም፣ በጭራሽ ልክ አይደለም። በጭራሽ የምትሄዱበት ነገር ሁሉ ስህተት ነው በቃ። ስህተትን በስህተት ደግሞ ማረም አይቻልም። እውነቱን ተነጋግሮ ወደ አንድነት መጣችሁ እናንተን ህዝባችሁን አሳምናችሁን ይሄን ትግል መቀጠል የምትችሉት ይሄ በማስፈራራት እከሌ እንደ እከሌ እከሌ የሆነ ነገር ወያኔን ስለማይደግፍ ሄዳችሁ ጥይት በመተኮስ በመተኳኮስ በመገዳደል ምናምን የሚመጣ ለውጥ የለም። አስበሳችሁ፣ በመገዳደል የሚመጣ ለውጥ የለም። ለህዝብ ተናግራችሁ እውነቱን እንዲህ እንዲህ ነው ብላችሁ ከህዝብ ጋር ሆናችሁ ነው እንጂ አራት ኪሎ ልትገባ ህዝብ ካልደገፈ ደሴም አትገባም ነው። ስለዚህ ለዛ ነው እኔ ከአሁን በኋላ ማንም ደጋፊ አይደለሁም። እቃወማችኋለሁ፣ ፊትለፊት ሁኘ ከህዝቤ ጋር እቃወማችኋለሁ። ስላጠፋችሁ ደግሞ ሳታጠፉ ትክክል ስትሆኑ ደግሞ ታውቃላችሁ አንገቴ እንደምሰጥላችሁ በዚህ አይደለም፣ በዚህ አንገቴ እንደምሰጥላችሁ ታውቃላችሁ። አሁን ግን ልክ አደላችሁ። ጭራሽ ልክ አይደለም።